ሰላም፣ ዛሬን እንግዲህ ትኩረታችን በጣም አስገራሚ በሆኑ የማርያሜና ኒንዴ ታሪክ ላይ ነው። አዎ በጣም ልዩ ታሪክ ነው። ተጣብቆ የተወለዱ መንትዮች ናቸው ሲወለዱ የሕክምና ባለሙያዎች ያው የተነበውት ለቀናት ብቻ ነው የሚኖሩት የሚል ነበር። ልክ ነው። የሚገርመው ግን ሁሉንም ግምቶች ጥሶ አሁን ሰባት ዓመት ሞልቷቸዋል። እውነት የሚገርም ነው። ይህን መረጃ ያገኘነው ከአጀብ ቲዩብ የዩቲዩብ መድረክ ነው። ያው የዛሬው ዓላማችን እንግዲህ ይህን ጉዞአቸውን፣ የገጠሟትን ፈተናዎች እና በተለይ የአባታቸውን ፍቅር መዳሰስ ነው። በጣም ትክክል። ከሕክምና አንጻር ስናየው እኮ ይሄ ተጣብቆ መወለድ በራሱ እጅግ በጣም ብርቅዬ ክስተት ነው። ምን ያህል ብርቅዬ? በጣም አሁን በዩኬ የተደረገ ጥናት እንደሚያሳየው ከሆነ ከአምስት መቶ ሺህ ወሊዶች አንዱ ላይ ነው ሊከሰት የሚችለው። ዋው አዎ እና ከዛ ውስጥ ደግሞ በህይወት የመቆየት እድሉ በጣም ዝቅተኛ ነው። ብዙዎቹ ገና ሲወለዱ ወይም በጥቂት ቀናት ውስጥ ነው የሚያልፉት። ስለዚህ ማርያሜና ኒንዲ ለሰባት ዓመታት መቆየት እውነትም ታምር ነው። ብዙ ፈተናዎች እንዳለፉ ነው የሚያሳየው። ነገሩ የሚጀምረው ሴኔጋል ውስጥ ነው አደል? አዎ ሴኔጋል ነው። እዛ ሲወለዱ ነው እንግዲህ ዶክተሮቹ ያንን ተስፋ አስቆራጭ ነገር የተናገሩት። ቀናት ብቻ ነው የሚቀራቸው ሲባሉ አባትየው ኢብራሂማ የገባበት ጭንቀት መገመት ይቻላል። በጣም ከባድ ነው ስታስበው። ያው የህክምና መረጃዎቹ ተስፋ አስቆራጭ ናቸው። ከግማሽ በላይ የሚሆኑት ሞተው ነው የሚወለዱት፣ ሌላ ሦስተኛው ደግሞ በ24 ሰዓት ውስጥ ያልፋሉ። ስለዚህ የነዚህ ልጆች የመትረፍ ነገር በራሱ ከሁሉም ትንበያያዎች ውጭ የሆነ ነገር ነው። በትክክል የሰው ልጅ የመኖር ፍላጎት አንዳንድ ጊዜ ከስታቲስቲክስም በላይ እንደሚሆን ያሳያል። ያው ይህን ስታቲስቲክስ ስንሰማ የአባታቸው ጭንቅት ምን ያህል እንደነበር ይገባናል። እስኪ ስለ አካላዊ ሁኔታቸው ትንሽ እንጋገር። እንዴት ነው የተጣበቁት? እሺ ዋናው ነዴ አንድ ዳሌ እና ሁለት እግር ነው የሚጋሩት። አንድ ዳሌ? አዎ ግን የየራሳቸው ልብና የጀርባ አጥንት አላቸው። ይሄ ሁኔታውን ውስስብ ያደርገዋል። በጣም ዶክተር ጊሊያን ቦዲ የሚባሉ የህፃናት ሐኪም ሁኔታውን ሲገልጹት በጣም የተወሳሰበና ልዩ ከመጻሕፍት ላይ ብቻ የምናገኘው አይነት ነው ብሎታል። እውነትም መጽሐፍ ላይ ብቻ የሚገኙ ነው የሚመስለው። የትኛውን ክፍል እንደሚጋሩ እና እንደማይጋሩ ማወቁ ራሱ በጣም ፈታኝ ነበር ለሐኪሞቹ። የሚገርመው ደግሞ ምንም እንኳን አካላቸው የተጣበከ ቢሆንም ፍጹም የተለያየ ማንነት ማደባራቸው ነው። ልክ ነ አንዷ አማሬም ዝምተኛ ናት ሲባል፣ ንንዴ ደግሞ በጣም ንቁ ግልጽ ናት ይባላል። ግን አንዱ ለሌላው አስፈላጊ ናቸው። ህይወታቸው የተሳሰረ ነው። በትክክል ይሄ ደግሞ በጣም ከባድ ወደሆነ የህክምናና የስነ ምግባር ጥያቄ መራቸው። እሱ ሙየ መለየት ጥያቄ ነው አይደል? አዎ፣ ያው በ በልፌ ሰባት ሰባት የመለያየት ቀዶጥ ገና ድጋፍ ፍለጋ ወደ ለንደን ግሬት ኦርሞንድ ስትሪት ሆስፒታል ሄዶ ነበር። እዛ ምን ተባሉ? ምርመራ ሲደረግ የማርየም ሜልብ ያው ቀዶጥ ገናውን ለማቋወም በጣም ደካማ እንደሆነ ታወቀ። ወይኔ ይሄማ ውሳኔውን በጣም ከባድ ያደርገዋል። በጣም። ዶክተሮቹ ያቀረቡት አማራጭ ብንመሰለ ሳይለያዩ ከቀሩ የሁለቱም ህይወት አደጋ ላይ ሊወድቅ ይችላል አሉ። እሺ ቢለያዩ ደሞ የማርየም ህይወት እንደማይተርፍ ነገሯቸው። እና አባቲዮስ ኢብራሂማ ምን ወሰነ? እዚህ ላይ ነው እንግዲህ የወላጅ ፍቅር ጥልቀቱ የሚታየው። ኢብራሂማ ለአንድ አስል ሌላኛዋን ልጄን እንደ መግደል ነው፣ ይህን ማድረግ አልችልማል። ዋው መለያየቱን ተቃወመ። ልብ የሚነካ ውሳኔ ነው፣ ግን ደግሞ የውሳኔ ሌላ ትልቅ መሥዋዕትነት አስከፍሎታል። እናታቸው ወደ ሴኔጋል ስትመለስ፣ አዎ፣ ሌሎቹን ልጆች ለመንከባከብ ስትመለስ፣ እሱ ሁሉን ትጦ ሥራውን አቁሞ ከልጆቹ ጋር እዛው ዩኬ ካርዲፍ ውስጥ ለመቅረት ወሰነ። የሕይወቱ ዓላማ አደረጋቸው ማለት ነው። እሱ ራሱ ልቤ የመራኝን ነው የወሰንኩት ወይ፣ ወላጅነት ኃላፊነቴ ማውጣት ነበረብኝ ብሏል። ፍጹም የወላጅ ፍቅር ጥግ። አሁንስ ሕይወታቸው እንዴት ነው? ካርዲፍ ውስጥ የጤና ክትትሉ ቀጥሏል? አዎ፣ የጤና ስጋቶቹ ስላሉ ማያቋረጥ ክትትል ያስፈንጋቸዋል። አሁንም ስጋት አለ። ገባኝ። ግን በጣም የሚያስደስተው እና የሚገርመው ነገር ከአካባቢው ማኅበረሰብ ጋር ተቀላቅለዋል። መደበኛ ትምህርት ቤት ገብተው ለሶስት ዓመታት ተምረዋል። ይሄ በጣም ጥሩ ዜና ነው። ከዚህ በላይስ መሻሻል አለ? አለ። በጣም አስደናቂ መሻሻል በድጋፍ በቀል ሀያ ደቂቃ ያህል መቆም ችለዋል በእውነት አዎ ይህ ማንም ያልጠበቀው ትልቅ ነገር ነው የአባታቸው ምኞት ምንድን ነው አሁን ያ አባት እንደመሆኑ መጠን ልጆቹ ልክ እንደ ማንኛውም ህፃን እንዲጫወቱ እንዲስቁ ጓደኞች እንዲኖራቸው ነው የሚፈልገው እንግዲህ የማርየምና የንዲየ ታሪክ የተስፋ የፍቅር እና የሰው ልጅ የመንፈስ ጥንካሬ ማሳያ ማለት እንችላለን። በጣም አባታቸው ኢብራሂም አይ እንዳለው ሁኔታው አስቸጋሪ ቢሆንም እድለኛ እንደሆንን ይሰማናል። የነሱ አባት መሆኔ ታላቅ በረከት ነው ይላል። መጀመሪያ የተሰጣቸውን ያ አጭር የህይወት ዘመን ትንበያ ሰው ለሰባት ዓመታት መቆየታቸው በራሱ ትልቅ መልእክት አለው። እያንዳንዱ ቀን ስጦታ መሆኑን ያሳያል። ልክ ነው። ነገ ምን እንደሚመጣት ባይታወቅም ሕይወትን በእያንዳንዱ ቅጽበት ማጣጣም እንደሚቻል ያስተምራል። ለማጠቃለል ያህል ይሄ ታሪክ እንግዲህ ያው እንዲህ አይነት ከባድ የሕክምናና የሥነ ምግባር ውሳኔዎች ያጋጥሙ የወላጅ ፍቅር ሚና ምን ያህል ወሳኝ እንደሆነ እንድናስብ ያደርገናል። እውነት ነው። ከሁሉም በላይ ግን በአስቸጋሪ ሁኔታዎች ውስጥ የሰው ልጅ የመቋቋም አቅም እና የተስፋ ኃይል ምን ያህል እንደሆነ ያሳየናል ብዬ አስባለ።